ሰላም ጤና ስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥቅሉ ሰላምታዊ ድረሳችሁ። አድማጮቻችን ተመልካቾቻችን፣ ለዛሬ ሮብ ረፋድ ይመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችንም አሰማችኋለሁ። በቅድሚያም አረስቶቹ በአማራ ክልል የተለያዩ ቦታዎች ላይ ውጊያዎች ቀጥሏል። የምክክር ኮሚሽን በባህር ዳር ከተማ ውይይት እያደረገ ይገኛል። በርካታ ጥያቄዎችም ተነስቶላቸዋል። እንግዲህ ለምክክር ኮሚሽን ምናልባት አንዳንድ ሰዎችም በሬን ከሰረቀ ሰው ጋር አብረ አትፈልግህ በሬውን አታገኝም የሚል እና ምናልባት ተጠሪነታቸው ለጠቅላይ ሚኒስትር አብይ አህመድ እንደመሆናቸው መጠን የሚጠየቁትን ጥያቄ በትክክል እየመለሱ እንዳልሆነ መረጃዎች እየወጡ ይገኛሉ። እነዚህን ለማየት እንሞክራለን። የጅጅጋ ዩኒቨርሲቲ ተማሪዎች ረብሻን በተመለከተ መረጃ እየወጣ ይገኛል ይሄ ረብሻ በምን የተነሳ ነው የሚለውንም ለማየት እንሞክራለን በሌላ መረጃ ኢትዮጵያን ጨምሮ ወደ 14 ሀገራት ፊዛ አከልክላለች ሳውዲ ይሄ ፊዛ የተከለከለበት ዋናው ትልቁ ምክንያት የሀጂ መጨናነቅ እንዳይፈጠር ነው እንግዲህ ከፊታችን ከሁለት ወር በኋላ የሚከናወነውን የሀጂ ፕሮግራም ጭንቅንቅ እንዳይኖር ተደርጎ ነው ተብሏል ይሄንንም ለማየት እንሞክራለን በሌላ መረጃ እንግዲህ በተለያዩ ቦታዎች ላይ አዲስ አበባ ከተማ መስተዳደር ሆቴሎች ምግብ ለእኔ ቢጤዎች ወይም ለድሃዎች እንዳይሰጡ የከለከለበትንም መረጃ ከቦታው ደርሶናል። እነዚህን እና ሌሎች አጫጭር መረጃዎችንም አሰማችኋለሁ። መልካ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎችንም እንድትከታተሉ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎችም አልፋለሁ። መረጃም የማስቀድምላችሁ ከላይ ለመጥቀስ እንደሞከርኩት የጅጅጋ ዩኒቨርሲቲ ተማሪዎች ፈተናውን አልፈን ቴምፖን እየጠበቅን ባለንበት ሰዓት እንደገና ትፈተናላችሁ ተብለናል ብሏል። ዛሬ ግርግር ተነስቷል። እንግዲህ ፈተና ተኮራርጃችኋል፣ ከፍተኛ ውጤትም መጥቷል፣ እንደገና ትፈተናላችሁ ተብሎ ነው እንግዲህ ረብሻ የተነሳው ተብሏል። በሰላማዊ ሰልፍ ስንጠይቅ በፖሊስ ተደብድበናል ሲሉ ለሚዲያም የተናገሩበት ሁኔታ ነው ያሉ አድማጮቻችን ተማሪዎቹ ከተኮራረጁ ከተባለ ለምን ተማሪዎቹ ማለፋቸው ተነገራቸው? ተብሎም ተጠይቋል። ተማሪዎቹ እንግዲህ ለቤተሰቦቻቸውም ቤት ተከራይቶ እዛ ሆኖ እየተማሩ ስለነበረ ፈተና ማለፋቸውንም መናገራቸው የሚታወስ ጉዳይ ነው። አንዳንድ ጉዳዮች እንግዲህ በጣም አሳሳቢ የሆነበት ሁኔታ ነው ያለው። በሌላ መረጃ ኢትዮጵያን ጨምሮ ለአስራ አራት ሀገራት ቪዛ እንዳይሰጥ ሳውዲ ትዕዛዝ ሰጥታለች። የሀጂ ፕሮግራም ላይ መጨናነቅ እንዳይፈጠር ተደርጎ ነው ተብሏል ይሄ የተደረገው። በ2024 የሀጂ ወቅት እንግዲህ በሙቀት የተነሳ ከመጨናነቅ የተነሳ አንድ ሺህ ሁለት መቶ ሰዎች መሞታቸው የሚታወስ ጉዳይ ነው። ይሄንን ለማስቀረት ቅድመ ጥንቃቄ ነው ተብሏል። እንግዲህ ቪዛ የተከለከሉ ሀገራት ኢትዮጵያ፣ አልጄሪያ፣ ናይጄሪያ፣ ቱኒዚያ፣ የመን፣ ግብጽ፣ ባንግላዴሽ፣ ሞሮኮ፣ ፓኪስታን፣ ናይጄሪያ፣ ጆርዳን፣ ሱዳን ይገኙበታልም ተብሏል። እንግዲህ ይሄ መጨናነቅን ለመቀነስ ነው። በቀጣይ ጊዜ በነበረበት ቦታ እንደሚመለስ መረጃዎች ይጠቁማሉ። አሁንም ባለፈው ሳምንት እንግዲህ አሰሳ እያደረጉ ይገኛሉ ሀገሪቷን እያጸዱ እንደሚገኙ ነው የተገለጸው። ወደ 18 ሺህ ህገወጥ ሰዎችን እንደተቆጣጠሩ የተገለጸበት ሁኔታ ነው ያለው። አብዛኛው በሀገሪቱ ውስጥ የመኖሪያ ፍቃድ ያሌለው፣ ሌሎቹ ድንበር ሲሻገሩ የተያዙት ነው ተብሏል። ሰባ በመቶ የሚሆኑት ኢትዮጵያኖች ናቸው፣ ድንበር ሲሻገሩ የተያዙ ተብሏል። እንግዲህ አሁንም በርካታ አፈሳዎች እየተደረጉ እንደሚገኙ መረጃዎች ያመላክታሉ። ሌላው በአዲስ አበባ ከተማ መስተዳደር ለዘመናት በቆሎ አንድ ኩንታል አርባ ብር በነበረበት ጤፍ አንድ ኩንታል ሰማኒያ ብር በነበረበት ሰዓት አዲስ አበባ ከተማ ያሉ ሆቴሎች ትርፍራፊ ምግብ በር ላይ ለተቸገሩ ለእኔ ብጤ ይሰጡ ነበር። አሁን በቆሎ አንድ ኩንታል አራት ሺህ ገብተው ጤፍ ሀያ ሺህ በገባበት ሰዓት ሆቴል ትርፍራፊ ለሰው እንዳይሰጥ ክልከላ ተደርጓል ሲሉ ከአዲስ አበባ ከተማ መረጃውን ነግሮናል። የአዲስ አበባ ከተማ ባለስልጣናት ሁሉንም ቤት እንደራሳችሁ ቤት አትመልከቱ፣ ድሃው ይጠቀምበት እባካችሁ ብለናል። እኛም አድማቾቻችን፣ ተመልካቾቻችን እና ዳነች አቤቤ፣ እንግዲህ ውሎ አድሮ የማያመጡት ጉድ የለም። በጣም በሚያሳዝን ሁኔታ ከሆቴሎች ከሬስቶራንቶች እንግዲህ የሚተራርፉ ምግቦች ጥንት ጠዋትም ኢትዮጵያ ኑሮ ርካሽ በነበረበት ሰዓትም እንደዚህ አይነት ምግቦች ለኔ ቢጤ ለኔ ቢጤ ማንገላይ ለየተቸገሩ ሲሰጥ እንደነበረ የሚታወስ ጉዳይ ነው። በኋላ በኋላ ላይ አንዳንድ ሰዎች አንዳንድ ስግብግብ ሰዎች ከውስጥ ሰራተኞች ጋር በመነጋገር ይሄንን ትርፍራፊ በኮንትራት መልክ በመግዛት አንድ ጉርሻ ሀምሳ ሳንቲም ሲሸጡ ነበር። ይህ ኑሮ ርካሽ በነበረበት ሰዓት ነው። ዛሬ አንድ ጉርሻ አስር ብር፣ አስራ አምስት ብር የገባበት ሁኔታ መኖሩን ተገልጿል። ጉርሻው እንግዲህ ግማሽ ኪሎ ያክላል ነው የሚሉ አንዳንድ ሰዎች ሲናገሩ ስለ ሁለት ለመናገር ከሆነ ይህንንም እየነገዱ የሚተዳደሩ ሰዎች እንዳላቸው እንዳሉ ነው የተገለጸው። ከውስጥም የሚሸጡ ገዝቶም ደግሞ ለተቸገሩት በዛ አትርፎ የሚሸጡ ማለት ነው። ምክንያቱም ስጋ ነክ የሆኑ ነገሮችን ቡሌ የምንለው ወይም ትርፍራፊ የምንለው በአስር ብር ወይም በአስራ አምስት ብር ልታገኘው ስለማትችል ትልቁን አንድ ጉርሻ እስከ አስራ አምስት ብር ይሸጣል። ጉርሻውን ራሱ የሚሸጠው ሰውዬ ነው የሚያጎርሰው ብለው ትንሽ ፈገግም የሚያስብል ነገር ከአዲስ አበባ መረጃውን አድርሶኛል። አድማጮቻችን፣ ተመልካቾቻችን በሌላ መረጃ በባህር ዳር መረጃ እያሰባሰብኩኝ ነው እያለ አማራው ታሪክ ሰርቷል የሚለውን የምክክር ኮሚሽን በርካታ ጥያቄዎች ተነስቶለታል። ሰሞኑን እንግዲህ አማራው ታሪክ ሰርቷል እያሉ ይገኛሉ። ግማሹን አማራ አስሮ፣ ግማሹን አፈናቅሎ፣ ግማሹን በካምፕ፣ ግማሹን በመጠለያ ጣቢያ አድርጎ እነሱን የሚመስሉትን ብቻ በመሰብሰብ መረጃ እያሰባሰብን ነው ብሎ እየቀለዱ ያሉበት ሁኔታ ነው ያለው። ይሄ የምክክር ኮሚሽን ትክክለኛና እውነተኛ ገለልተኛ የምክክር ኮሚሽን ቢሆን ኖሮ የታሰሩትን ከእስር ቤት ውስጥ አስወጥቶ በምክክር ኮሚሽን ላይ እንዲሳተፉ ማድረግ ነበረበት። ምክንያቱም አብዛኛው ከአማራ ክልል የታሰሩት የአማራን ህዝብ ጥያቄ መነሻና ምክንያት አድርጎ ነው የታሰረው። ዝም ብሎ ወይ ሰርቆ ወይ ሰድቦ ወይ ቀጥፎ ወይ ደብድቦ ወይ ፈንክቶ አይደለም የታሰሩ። እነ ክርስቲያን ታደለ በምንድን ነው የታሰሩት? እነ ዮሐንስ ቦያሉ በምንድን ነው የታሰሩት? እነ ጎበዜ ሲሳይ ጋዜጠኞቹ እነ መሰረት በምንድን ነው የታሰሩት? የአማራን ህዝብ ጥያቄ ጠይቆ ነው የታሰሩት። እነዚህን የአማራ ህዝብ ጥያቄ ያነሱትን እስር ቤት ውስጥ አስቀምጦ ከነማን ጋር እንደሚነጋገር እኔ በጣም ነው የገረመኝ። በጣም ግርምትን የጫረ ሁኔታ ነው። አንደኛ እንግዲህ ጥያቄ ተነስቶላቸዋል። የተነሳላቸው ጥያቄ ገለልተኛ መሆናችሁ በምን ይታወቃል ነው። በጣም ኢምፖርታንት የሆነ ጥያቄ ነው የጠየቁት። ሰው ሰልጡን አላሁን ሁሉ ነገር ገብቶታል ፖለቲካን በሚገባ ተረማምዶበታል። ሰው ገለልተኛ መሆናችሁ በምን ይታወቃል ትልቁ ጥያቄን፣ ኢምፖርታንት የመጀመሪያ መጠየቅ ያለበትን ጥያቄን የጠየቁት ምክንያቱም ስርዓቱ ለራሱ አመቻችተው የራሱ ስልጣን አሁንም ከጠቅላይ ሚኒስትርነት ወደ ፕሬዝዳንትነት ለማሸጋገር የሚያደርገውን እንቅስቃሴ እየተጠቀመበት ነው የሚል ሲታሙ ነበር እነዚህ ምክክር ኮሚሽኖች። ህዝቡ እንግዲህ አሁን ይህንን ግምት ውስጥ በማስገባት ገለልተኛ መሆናችሁ በምን ይታወቃል የሚለውን ጥያቄ አንስቶላቸዋል። ሁለተኛ የትጥቅ ትግል እያደረጉ ያሉትን እንዴት ልታሳትፉ ነው የምለው ጥያቄም እንደተነሳላቸው ተገልጿል። ሶስተኛ ከክልል ውጭ የሚኖሩትን አማራ እንዴት እያሳተፋችሁ ነው የምል ተነስቶላቸዋል። አራተኛ ስር ነቀር ለውጥ ብነሳ ልትመልሱ ትችላላችሁ ወይ ተብሎ ተጠይቋል። አምስተኛ ለምታቀርቡት ጥያቄ መንግስት ይመልስላቸዋል ወይ ተብሏል። እንግዲህ በርካቶች ታስረው እንዴት ተጽዕኖ ፈጣሪ ናቸው ብላችሁ አሁን ያለውን ሁኔታ ስብሰባ እያደረጋችሁ ያላችሁ ተጽዕኖ ፈጣሪ ናቸው ተብሎ ከነሱ ጋር እንግዲህ እየተወያዩ ይገኛሉ። ተጽዕኖ ሲፈጥሩ የነበሩት ተጽዕኖ ተፈጥሮባቸው ከርቻሌ ገብቷል። አዋሽ አርባ ነው ያሉት። እንግዲህ በርካታ ጥያቄዎች ናቸው የተነሳላቸው። በጣም ግሩም የሆኑ ጥያቄዎች ናቸው። ስርነቀል የሆነ ለውጥ እንፈልጋለን ብሎ ቢል ህዝቡ ይሄ ምክክር ኮሚሽን እዛ ቦታ ላይ መቆም ይችላል ወይ? የሚናገረው ነገር ይኖራል ወይ? ጥያቄ ማንሳት ይችላል ወይ? ጠቅላይ ሚኒስትሩ ከዚህ በፊት ሽግግር የሚባል ነገር እንዳታነሱ የለም ብሎ ሲናገር ነበር። እነዚህ ምክክር ኮሚሽኖች እንግዲህ የቀረበላቸውን ጥያቄ መመለስ የማይችሉ ነው መሆናቸውን የተረዳ ነው። ለተጠየቁት ጥያቄ የተወሰነ መልስ ሰጥቷል። ቶክሲቁም የታሰሩት ይፈቱ ብለናል፣ ጠይቀናል ብሏል። እንግዲህ ግን መልስ አላገኙም። የማስመሰል እና እየመሰልባቸው ነው። ወሳኝ ጥያቄዎች ተነስቶላቸዋል፣ መልስ ግን የለም። ሰዎቹ የተላኩት ከብልጽግና ስለሆነ ብልጽግና ፍላጎት ከብልጽግና ፍላጎት ውጭ ሊሄዱ እንደማይችሉም የተረጋገጠ ነው። ነገሩ በሬሄን ከሰረቀ ጋር አትፈልግ በሬሄን አታገኝም እንደተባለው ሁሉ ተጠሪነታቸው ለብልጽግና የሆነውን ምክክር ኮሚሽን ጉዳይን ያስፈጽምልኛል፣ ክልሉ ላይ ሰላም ያመጣል ብሎ ማሰቡ ስራ መፍታት ነው። ጎበስ ስራ መፍታት ነው። ባኖቹ ከዚህ በፊት ተናግሮ ነበር። ይህን ጉዳይ የስራ መፍታትና እንደዚህ አሉ፣ እንደዚህ ተደረጉ፣ የሚዲያ ፍጆታ የሚዲያ ግብዓት ከማድረግ በዘለለ ሊሆን የማይችል ነገር አንድ ተጽዕኖ ፈጣሪ የሆነ ምክክር ኮሚሽን የሚጠይቀውን ጥያቄ መንግስት የሚመለስለትና መንግስት የሚንበረከክለት መንግስትን ማንበርከክ የሚችል መንግስትን ማሳመን የሚችል መንግስትን ከሚሄድበት መንገድ ሊመልስ የሚችል ተጽዕኖ መፍጠር አለበት። አንድ ምክክር ኮሚሽን ይሄንን ሳያደርግ መንግስት አንዳንድ ጥያቄዎችን ውድቅ እያደረገባቸው ይሄ ትክክል ነው፣ በዚህ ሄዱ እያለ አጀንዳና መመራ ከሱ እየተቀበሉ ጽሁፎች፣ አንዳንድ ሪፖርቶች፣ አንዳንድ መነሻ ሀሳቦች ከመንግስት እየተሰጣቸው እንዴት ተደርጎ ነው ምክክር ኮሚሽን ተብሎ ሊታሰብስ የሚችለው? አንድ ሌባ በሬን ሰርቆ አብሮክ የሚፈልግ ከሆነ በምንም ታምር በሬውን አታገኝ የተለያዩ ነገር መረጃዎችን እየሰጠ በሬ የሄደበትን ማንገድ ትቶ ሌላ ማንገድ ነው የሚወስድ። አሁንም የምክክር ኮሚሽኑ ገለልተኛ አይደለም ተብሎ እንግዲህ እየታማ ይገኛል። ሌላው በርካታ የሚዲያ ሰራዊት ለስልጠና እየተዘጋጀ ነው ተብሏል። እንግዲህ ቀደም ስል በአዲስ አበባ ከተማ ብቻ ወደ ሰላሳ ሺህ አዲስ አበባ ከተማ ውስጥ የጠቅላይ ሚኒስትርን መልካም ገጽታዎችን የሚያሰራቸው በፌስቡክ ላይ በትዊተር ላይ በተለያዩ ቦታዎች ላይ እየገቡ ህዝብ እየሰራ ወይም ደግሞ ህዝብ ለጠቅላይ ሚኒስትሩ እንቅስቃሴ መልስ እየሰጠ በማስመሰል ጠቅላይ ሚኒስትሩን የሚያሞግሱ ጠቅላይ ሚኒስትሩን የሚነቅፉትን ድሌት እያደረጉ እየተቹ በተለያዩ ሚዲያዎች ላይ ተሰራይቶ ዩቱብን እስከማዘጋት ደረጃ የደረሱ ወደ ሰላሳ ሺህ በአዲስ አበባ ከተማ እንዳሉ ይታወቃል። አሁንም ሌሎች ስልጠና ተሰጥቷቸው ላፕቶፕ እና ስልክ ተገዝቶላቸው ስምሪት ለመስጠት ስልጠና እየተሰጠ እንደሆነ ተገልጿል። በርካታ ቁጥር እንዳላቸው ነው የተገለጸው። በሌላ መረጃ በቋራ ከተና አባይ ዳር በዚህ ቦታ እንግዲህ ከባድ ውጊያ ተደርጓል። አባይ ዳር የሚባለው ቀበሌ ነው። አዲስ ዓለም በተባለው ቦታም ጉዳት ደርሷል። አስር ሞርተር አስር ሞተር ሳይክል በመንግስት ወታደሮች እንዲቃጠሉ ተደርጓል። ቤቶችም ተቃጥሏል። መካናዝድ እና በርካታ ቁጥር ያለው ወታደር ነው እንግዲህ የተሰማራው ተብሏል። የሱዳን ኮሊደርን ለመቆጣጠር የተደረገ የድሮን ጥቃትም እዚህ ቦታ ላይ ተደርጓል። ደለጎ ከፍተኛ ውጥረት እንዳለም ተገልጿል። ይሄ መስመር የሱዳን ኮሊደር ነው። ይህንን ኮሊደር ለመቆጣጠር ከፍተኛ ቁጥር ያለው እስከነ መካናዝድ እዚህ ቦታ ላይ አስገብቷል። በሌላ መረጃ ጃዊ ወታደራዊ ካምፕ ላይ ጥቃት ደርሷል። ሀያ ወታደር ሞቷል። ሌሎችም ቁስለኛ ሆኗል። ቡሊ ጅራ በተባለ ቦታ ነው ይሄ ጥቃት የተፈጸመው ተብሏል። ሰከላም ለሁለተኛ ቀን ውጊያው ቀጥሏል። በመንግስት ወታደሮች ላይ ጉዳት ደርሷል። በርካታ ኮማንዶዎች ፋኖን እንደተቀላቀሉ ተገልጿል። የሞርተር ተኳሾችም ተማርኳል። በፍኖተ ሰላም ቀጠና ሸምበቆዎች በተባለው ቦታ በካምብ ላይ በተፈጸመው የደፈጣ ጥቃት ስምንት ወታደሮች ተገሏል። በተመሳሳይ በደብረ ማርቆስ ዙሪያም ከባድ ውጊያ እየተደረገ እንደሚገኝ ተገልጿል። በአዴት በጤና ጣቢያ የሚገኘውን መድኃኒት ወደ ከተማ እየሰበሰቡ እንደሆነ የተገለጸው ሰሜን ወሎ ኡርጌሳ ከተማ ስብሰባ ነበር ተብሏል። ፋንዶቹ ይህንን ስብሰባ ለመበተን በሞርተር ጥቃት እየፈጸሙ እንደሚገኙ የተገለጸበት ሁኔታ ነው ያለው። በሰሜን ወሎ በወልዲያ ዙሪያ አንድ ወታደር አዛዡ ላይ እርምጃ ወስዶ ፋኖውን ተቀላቅሏል። ይሄ አዛዥ አንዲትን ሴት ልጅ ለመድፈር ያደረገው ሙከራ ቆጭቶት ነው ተብሏል። ባለፈው ጊዜ ቋራ ደለጎ በስብሰባ አዳራሽ ላይ እንግዲህ እርምጃ ወስደው እንደሆነ ይታወቃል። አንዳንድ ወታደሮች እንግዲህ ቆራጥ እርምጃዎችን እየወሰዱ ይገኛሉ። ሌሎችም ይህን አርያ እንዲከተሉ መመሪያዎችና መልእክቶች እየተላለፉ ይገኛሉ። አድማጮቻችን፣ ተመልካቾቻችን አጫጭር መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር በሌሎች የግንባር መረጃዎች እንገናኛለን። መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎቻችን ለሌሎች አድማጭ ተመልካቾችም ተደራሽ እንዲሆኑ እንዲሁም የአድማጭ ተመልካቾችን ቁጥር እንዲበዛ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። መልካም